ሰላም እግርህን ተጠልቆ እንደሆነ እና እግርህን እንደተጎዳ ነው። እርግጠኛ ነኝ አሁን ብዙ ህመም፣ እና መበላለጥ እና ችግር እንደምትዋጋ ነው። ሙያዊ ሐኪም እንዲመርምር እና እንዲገምግም እንደምትሄድ አስፈላጊ ነው። የእግር ጉልበት መጎዳት ከቀላል የእግር ጉልበት መጎዳት እስከ ከባድ የጅማት ጉዳት ድረስ ሊሆን ይችላል። ሁልጊዜ እንዲገምግም አስፈላጊ ነው። ከዚያ በፊት በቤት ውስጥ እግርህን እንዲያርፍ አረጋግጥ፣ በረዶ አድርግ፣ ከፍ አድርገው፣ እና መበላለቱን ለመቀነስ አንዳንድ የመቆላቆል መድኃኒቶች ውሰድ። በጣም አስፈላጊ ነው የእግር ጉልበት መጎዳትን አታለል ከሚነካ መጎዳት ከሆነ ሁለት ሳምንት በቤት ውስጥ ብቻ እንዲቀመጥህ ያደርግሃል። ነገር ግን ከባድ ከሆነ ስድስት ሳምንት ያስፈልግ ይችላል። ነገር ግን በጣም አስፈላጊ የሆነው እንደምትታለለው ከሆነ ለረጅም ጊዜ የሚያስቸግርህ የህመም ማህበረሰብ ይሆናል። አንድ ስፔሻሊስት ካየህና ለተጨማሪ ጥናት እንድትሄድ ካሳተፈህ፣ ምናልባት እንቅስቃሴ ለመሳረዝ ኤክስሬ እና የሊግመንት ጉዳት ለመሳረዝ ኤምአርአይ በጣም ያስፈልጋል። እና ከነዚህ ዋና ዋና የጅማት ጉዳቶች ካለመረጋጋት ጋር፣ ሐኪሞ የተረጋጋውን መልሶ ለመመለስ የቁርጭምጥሚት ቀዶ ጥገና እንዲያደርጉ ሊመክሮ ይችላል።